ህወሓት ዳግም የሞት ድግስ አሰናድቷል። ከጦርነት አዋዜ መላቀቂያ ቃተው ህወሓት ተከዜ ከመሙላቱ በፊት ወልቃይትን ለመውረር ዝግጅቱን ማጠናቀቁ ነው የተሰማው። ሰሞኑን ስራ ተዘግቶ በተፈናቃይ ስም የተወጣው ሰልፍ ጦርነቱ በዚህ ጥያቄ ተጀመረ ለማስመሰል የተደረገ ድራማ እንደሆነ እየተነገረ ነው። መረጃው ዝርዝር አለው። ኢሳያስ ያላሰቡት ገጠማቸው። ወደ አሰብ ፊቱን ያዞረው የኮሪደር ልማት አሰብን በኮሪደር ልማት አለማት አለው ሲሉ አብይ አህመድ ተናገሩ። ከአራት ኪሎ ስብሰባ በኋላ ያልተጠበቁ መረጃዎች መውጣታቸውን ቀጥለዋል። እነሆ አብይ አሰብን በኮሪደር ልማት አሱባት አለው ማለታቸውን ተከትሎ አንድ አነጋጋሪ መረጃ ተሰምቷል። በዝርዝር እናየዋለን። ከውጭ ዜና፣ ኢራን አሜሪካን አስጠነቀቀች። የኢራን ባለስልጣን እስራኤል በምትፈጽመው ጥቃት አሜሪካ የምትሳተፍ ከሆነ ቀጠናው በቀጥታ ገሃነም ይሆናል ሲሉ ባለስልጣኑ ማስጠንቀቂያቸውን አስተላልፈዋል። ዝርዝሩን ይዘነዋል። በሌላ ዜና፣ በሶማሊያ የአየር ጥቃት ቢያንስ 25 የአልሻባብ ታጣቂዎች ተገደሉ። የሶማሊያ ጦር በታችኛው ጁባ ክልል በሚገኘው የታጣቂ ቡድን ቦታዎች ላይ በፈጸመው የአየር ድብደባ ቢያንስ 25 የአልሻባብ ታጣቂዎች መገደላቸውን የመከላከያ ሚኒስቴር አስታውቋል። እንመለስበታለን። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያለን ወደ ዝርዝር ዜናዎቹ እንለፍ። ህወሃት ዳግም የሞት ድግስ አሰናድቷል። ከጦርነት አባዜ መላቀቅ ያቃተ ህወሃት ተከዜ ከመሙላቱ በፊት ወልቃይትን ለመውረር ዝግጅቱን ማጠናቀቁን የተሰማው። ለዚህ አላማው እንደ አቅሙ ዝግጅት ሲያደርግም ከርሟል። ለዚሁ አላማ አስቀድሞ ያዘጋጃቸው የተወሰኑ ፋኖ ነን የሚሉ ቡድኖች ከጎኑ አሰልፏል። ህወሃቶች በእነሱ ግምገማ አሁን ለጦርነት የተመቸ ጊዜ ላይ መሆናቸውን አምነዋል። በኢትዮጵያ ሲታይ ግን ነገሩ ሌላ ነው። ከህወሃት ተገንጥሎ የቀረው ይህ ቡድን ከስደትና ከጦርነት የተረፈውን ወጣት ይዞ ክረምቱ ከመግባቱ በፊት ጦርነት ለመክፈት ላይ ታች እያለ ለመሆኑን ከቅርብ መረጃዎች ለመረዳት ችለናል። ሰሞኑን ስራ ተዘግቶ በተፈናቃይ ስም የወጣው ሰልፍ ጦርነቱ በዚህ ጥያቄ የተጀመረ ለማስመሰል የተደረገ ድራማ እንደሆነ እየተነገረ ነው። ሆኖም ግን ህዝቡ የተደገሰለት ሴራ ሳይገባው በመቅረቱ የተቃሙ እንቅስቃሴውን በማስቀጠል ጽዕሊ ምዕራብ ትግራይ በሚል የተቋቋመው የሲቪክ ማህበር በኩል በቃ በሚል መሪ ቃል ከሰኔ 11 2017 ዓም ጀምሮ ለሶስት ቀናት የሚቆይ ሰልፍ በመቀሌ ከተማ አስጀምሯል። በሰልፉም የትግራይ ህዝብ ስቃይ ይቁም፣ ህዝቡ ከወራሪዎች ነጻ ይውጣ አምስተኛውን ክረምት በመጠለያ ስፍራ እናሳልፍም፣ የትግራይ የግዛት አንድነት ይመለስ የሚሉ መፈክሮችን ሲያስተጋቡ ተስተውሏል። ሆኖም በመቀሌ ላይ የአጋር ለማሰባሰብ የተደረጉ ስብሰባዎች፣ የተጻፉ ሰነዶች ሁሉ በእጃችን ይገኛሉ። ህወሃት በተፈናቃይ ስም ተፈናቃይን ለመመለስ በተቋቋመ ኮሚቴ ላይ የመሳተፍ ፍላጎት የለውም። ሰውም አልመደበም። በተደጋጋሚ የቀረበለትን ጥያቄ አልተቀበለም። የተፈናቃዮችን ስምና የተፈናቀሉበትን ቦታ እንዲያዘጋጅ ተጠይቆም አላቀረበም። ለእነዚህ ቡድን የተፈናቀሉ ሰዎች የፖለቲካ መቆመሪያ ናቸው። እሱ ስም ሌላ አሰቃቂ ጦርነት ለመጀመር እጁ ውስጥ የገቡ ወጣቶችን ሰብስቧል። ጦርነት አስከፊ ነው። በተለይ ከጦርነት ቁስል ሙሉ ለሙሉ ላላገገመው ምስኪሩ የትግራይ ህዝብ ጦርነት በፍጹም ዳግም ሊያዩ አይገባም ነበር። ነገር ግን እነዚህ ከጦርነት ውጭ ምንም ህልውና የሌላቸው ሰዎች ትንሽ ነፍስ የዘሩ ሲመስላቸው ከጦርነት ውጭ ሌላ አማራጭ አይታያቸውም። በዚህ መረጃ ላይ ያሉት ሀሳብ ምንድን ነው? መልሶን በኮሜንት ያሳውቁን እያለን ወደ ቀጣዩ ዜና እንለፍ። ወደ አሰብ ፊቱ ያዞረው የኮሪደር ልማት አሰብን በኮሪደር ልማት አለማት አለው ሲሉ አብይ አህመድ ተናገሩ። ከአራት ኪሎ ስብሰባ በኋላ ብዙ ያልተጠበቁ መረጃዎች መውጣታቸውን ቀጥለዋል። እነሆ አብይ አሰብን በኮሪደር ልማት አሱባት አለው ማለታቸውን ተከትሎ ጉዳዩ ትልቅ የመነጋገሪያ አጀንዳ ሆኗል። ስለ ጉዳዩ እስካሁን ከመንግስቱ ወገን ማረጋገጫው ባይገኝለትም፣ ከስብሰባው ተሳታፊዎች ለማወቅ እንደተቻለው አብይ በስብሰባው ላይ ስለ አሰብ ጉዳይ ማንሳታቸውንና አሰብ ላይ የኮሪደር ልማት እንሰራለን አሰብ እንደሚታወቀው በረሃ እንደመሆኑ መጠን ዛፎችን በመትከለል ለኑሮ ምቹ አድርገን በመገንባት ሰዎች እንዲኖሩባት እናደርጋለን ሲሉ እንደተደመጡ ተሳታፊዎቹ ገልጸዋል። በጉዳዩ ላይ ከአንድ ተሰብሳቢ አካላት ለማወቅ እንደተቻለው ከሆነ መንግስት ከወዲሁ ለፕሮጀክቱ ማስፈጸሚያ የሚሆን ገንዘብ ለማሰባሰብ ራሱን የቻለ የቀይ ባህር ታክስ ሬድሲ ታክስ የተባለ የግብር አዋጅ ሊደነግግ መሆኑን የታወቀው የሬድሲ ታክስ አዋጅ ሊደነግግ መሆኑን የጠቆሙት የብልጽግና ባለስልጣን የአሰብ ወደብን በኮሪደር ልማት በአጭር ጊዜ ሰርቶ በፍጥነት ስራ ለማስጀመር የሚያስችል ገንዘብ ከወዲሁ ማሰባሰብ ፈላጊ እንደሆነ ታምኖበት እየተሰራ መሆኑንና አዋጁም እየተዘጋጀ መሆኑን ጭምር ጠቁሟል። ሆኖም ግን አብይ ከኤርትራ ጋር በአሰብ ጉዳይ ጦርነት አንገጥምም ቢሉም ሌሎች የእሳቸው ቡድኖች በይፋ የጀመሩት የቃላት ጦርነት ግን የሚያሳብቀው ጉዳዩ ወደ ጦርነት ሊያመራ እንደሚችል የሚጠቁም ነው። ከጥቂት ሳምንታት በፊት የኤርትራ 34ኛ ዓመት የነፃነት በዓል ላይ ኢሳያስ አፈወርቂ የኢትዮጵያ መንግስት የባህር በር ፍላጎት የምዕራባውያን አጀንዳ መሆኑን በመጠቆም እንቅስቃሴው ቀጠናውን የረበሸ መሆኑን ተናግረው ነበር። ሆኖም ግን ኢሳያስ ከኢትዮጵያ በኩል በአሰብ አጀንዳ ሊመጣ የሚችለውን አደጋ ታሳቢ በማድረግ በአፋር ቡሪ አቅጣጫ ከፍተኛ መጠን ያለው መካረሪ ጦር ማሰለፋቸውንና መመሸጋቸውን ከወራት በፊት የወጡ መረጃዎች ያሳያሉ። ወደ ውጭ ዜና ስናልፍ እስራኤል በምትፈጽመው ጥቃት አሜሪካ የምትሳተፍ ከሆነ ሲኦል ይፈጠራል። የኢራን ባለስልጣን እስራኤል በኢራን ላይ በምትፈጽመው ጥቃት አሜሪካ እጇን የምታስገባ ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል ውጭ ጉዳይ ሚኒስቴር ለቢቢሲ ተናገሩ። ይህ የአሜሪካ ጦርነት አይደለም ያሉት ሚኒስትሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዝዳንት ሆነው ሁልጊዜ የሚታወሳሉ ብለዋል። ምክትል ውጭ ጉዳይ ሚኒስቴሩ ጨምረውም የአሜሪካ ጣልቃ ገብ ግንኙነት ግጭቱን ወደ አረንቋነት እንደሚለውጠው፣ ቁጣው ተባብሶ እንደሚቀጥልና የሚፈጸመው ጭቃኔ የተሞላበት ጥቃት ማብቃን እንደሚዘገኝ ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ይህን ያሉት በኢራን የሚሳኤል ጥቃት በደቡባዊ እስራኤል የሚገኘው ሶሮካ ሆስፒታል ከተመታ በኋላ ነው። የኢራን የመንግስት መገናኛ ብዙሀን ጥቃቱ ሆስፒታሉን ሳይሆን ከሆስፒታል አጠገብ የሚገኝ ወታደራዊ ስፍራን ኢላማ እንዳደረገ ዘግበዋል። በመቀጠልም ስምንተኛ ቀኑን በያዘው የእስራኤል እና ኢራን ግጭት የተፈጠሩ አዳዲስ ክስተቶችን በዝርዝር እነግራቸዋለን። የእስራኤል ጦር የኢራን የኒውክሌር ምርምር ኤጀንሲ ዋና መስሪያ ቤትን ጨምሮ ከ60 በላይ የሚሆኑ ይዞታዎችን በቴህራን እና በሌሎች ስፍራዎች ላይ ማጥቃቱን አስታውቋል። የኢራን ሚሳኤል በደቡባዊ እስራኤል ቤርሼባ ከተማ የሚገኝ የቴክኖሎጂ ፓርክ መምታቱን ተከትሎ በርካታ ህንፃዎች ወድመዋል። ሞት ባይከሰትም ሰባት ሰዎች በደረሰባቸው ጉዳት ወደ ሆስፒታል ተወስደዋል። የዩናይትድ ኪንግደም የአውሮፓ ህብረት፣ የጀርመንና የፈረንሳይ ከፍተኛ ዲፕሎማቶች ከኢራን የውጭ ጉዳይ ሚኒስቴር አባስ አራግቺን ጋር በጄኔቫ ይገናኛሉ። ስምንት ቀናት ባስቆጠረው ግጭት ኢራን ከምዕራባውያኑ ጋር ፊት ለፊት ስትወያይ የመጀመሪያዋ ነው። የጄኔቫ ውይይቶች እንደታቀደ የሚቀጥል ከሆነ በዚህ ቀውስ ውስጥ ትልቁ የአውሮፓ ተሳትፎ እንደሚያመለክት የዩቢሲ ዓለም አቀፍ ዘጋቢ ያስደብቧል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ እስራኤል ጥቃቷን እስካላቆመች ድረስ ሀገራቸው ከአሜሪካ እንደማትደራደር መናገራቸውን የመንግስት ሚዲያዎች ዘግበዋል። በሶማሊያ የአየር ጥቃት ቢያንስ 25 የአልሸባብ ታጣቂዎች ተገደሉ። የሶማሊያ ጦር በታችኛው ጁባ ክልል በሚገኙ የታጣቂዎች ቡድን ቦታዎች ላይ በፈጸመው የአየር ድብደባ ቢያንስ 25 የአልሸባብ ታጣቂዎች መገደላቸውን የመከላከያ ሚኒስቴር አስታውቋል። የሶማሊያ ብሔራዊ ጦር የዳናብ ጦር፣ በአለም አቀፍ አጋሮች የሚደገፈው ኃይል በአልሸባብ ቦታ ላይ ትክክለኛ የአየር ድብደባ ማኳሃ ኪስማዩ፣ የታችኛው ጁባ ላይ ፈጽሟል ሲል የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። የጥቃት ዘመቻው የሽብር ጥቃቶችን ለማቀድ ጥቅም ላይ የዋለው ቁልፍ የእዝ ማዕከል መምታቱንና ቦታው ከፍተኛ መዋቅራዊ ጉዳት እንደደረሰበት ገልጿል። ኪስማዮ በደቡብ ሶማሊያ የሚገኝ ዋና የወደብ ከተማ ሲሆን ከሞቃዲሾ ብሔራዊ ዋና ከተማ 500 ኪሎ ሜትር ቀይ የምትገኝ የጁባላንድ ግዛት ዋና ከተማ ነች። ሶማሊያ ለረጅም ጊዜ በጸጥታ አጦት ስትታመስ ቆይታለች። አልሸባብና አይኤስ ወይም ዳኢሽ ከፍተኛ ስጋት ለሀገሪቱ ፈጥረዋል። አልሸባብ ለ16 ዓመታት በላይ የሶማሊያ መንግስትን ሲዋጋ ቆይቷል። በተደጋጋሚ የመንግስት ባለስልጣናትንና ወታደራዊ አባላትን ኢላማ አድርጓል። ውድ የዜና ላፍታ ቤተሰቦች የሳቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገን ቻናችን ሰብስክራይብ በማድረግ ቤተሰብ እንድትሆን እየታበዝን በዚሁ ተሰናበትን። ጤና ይስጥልን።